ምክንያት ሆኔ ሰብለ ጋር ሰክራ ስለሆነ ና እንተኛ ብላኝ ነው። ጎታ ያስተኛሽ እንጂ እኔ እሷን ፈልጌ አላስረገዝኳትም። ሲጀመርም ደግሞ እኔ ብሯዋን አልወሰርኩባትም። ብሯዋን ማለት ነው ገብቶሻል አለ። ስለዚህ ከአንተ ጋር በአካል ተገናንተ እናውራ፣ ወደ ህግ ቦታ ከመድረሱ በፊት እንድንጨርሰው እንደ ወንድም እንደ እህት እኔ የመጣሁት ካትና ምናምን አይደለም ወንድሜ። እሱ በቃ በህግ ትጠይቀኝ። እንደዛ ከሆነ በህግ ትጠይቀኝ። እሺ አባት በህግ ትጠይቀኝ፣ በህግ ትጠይቀኝ። በቃ ሀቢባ በህግ ትጠይቀኝ። በቃ እሺ አመሰግናለሁ። በህግ ትጠይቀኝ። እየተናገርከው የነበርከውን ነገር ጨርሰው፣ እያዳመጥንህ ነው። እዚህ ጋ አስር ሺህ አራት መቶ ሰው ቁጭ ብሎ እያዳመጠ ነው። ህዝብን ንቀህ አንተ አንድ ፍሬ ሰው ነህ። ይህን ሁሉ ህዝብ ንቀህ ረግጠህ እኮ ስለዚህ ምን ልልሽ ፈልጌ ነው እኔ የሷን ብር አልወሰድኩም ብርሃን ላይ ሆነግ ፊትክን እያየ ነው በስነስራት የደረሰብህን ነገር ከአንተም ከእሷም ነው የምንሰማው ማን ጋር ሀቅ እንዳለ እኛ አናውቅም ስለዚህ ብርሃኑ ላይ ቁጭ ብለት የደረሰውን ነገር እውነቱን ማስረዳት ነው በቃ እኮ ስለዚህ ወደ ህግ እሄዳለሁ ብሎ ይሄዳል ታሜ ወደ ህግ እሄዳለሁ ብለዋል በህግ ትጠይቀኝ በቃ በህግ ትጠይቀኝ እኔ ከወሰደው በህግ ትጠይቀኝ አቤባ በቃ

ቆይ ታሜ ልንገርህ፣ እኛ ጉዳዩን ትተነው በሰላም ወደምን ወደሚቀጥለው ስቴፕ ልንሄድ ጨርሰን በራሳቸው እሱና ሚስቱ ሀቃችን ልንገረው ልንገረው፣ ማንም ና ያለቅ የለም። ብርሃን ላይ ሆነ ፊትን እያየ ነው። አውራ እንደ ሌባ አትሸሸግ ነው የተባልከው። ብርሃን ላይ መሆን ትችላለህ፣ አንድና ብርሃን ላይ መሆን ትችላለህ።

ጠለጠው ቆርጬ ነበር እኮ እኔ ጨርሼ ፎቶ ለጠፍ ቪዲዮ ልሰራ ነግሬት ነበረ። እናንተ ናችሁ አልሰማሽንም። ከአንድ ወገን ሰምተሽ ትፈርጃለሽ። ስሚን ብላችሁ የመጣችሁት እብሰጫቸው። ጀግናዋ ሚስት ፍላወር እየላከች ነው። እሷ ልትቆምልክ ነው። እንደ ልማ እሷ ልትጋፈጥ መጣች። ፍላወር እየላከች ነው። እግዚአብሔር ይመስገን። አሁን የላክንልሽ የተመታ ነው። እሷ ያመጣችልሽ ቪዲዮ ፍቅር ዲዛይን የሁለት አመት የስድስት ወር ደመወዙን ይዞ እኔ ቤት ሲመጣ ማን ሆነ? ጎረቤቶች የሚያውቁ አሉ። ያ ይዴ ማሰሪያ የለውም። እሷ ደግሞ ማለት ነው ከኔ በኋላ እኔ የቪዲዮ ችግር የለብኝም፣ ግን በደንብ እንድትሰሙን እንፈልጋለሁ። ሁሉም ሰው እየተነሳ አፉን እኛ ላይ የሚከፍትበት ማን እንደሆነ እናያለን፣ ማን ሀቅ እንዳለው ዛሬ፣ ሀቅ ሀቁ ይወጣል። አቦ ቪዲዮ ላይ አርጊኝ ቪዲዮ ላይ አርግኝና በትልቁ ላይ አርግኝ። እስከ ዛሬ ታግሽ ነው ያለው፣ ይለቃ 42 ሰከንድ ታግሽ ይላል። ቪዲዮን ቆይ ታርግሽለው ባልሽም፣ ግን ማለት ነው እኮ እንደ ወንድ ችግሮችን መጋፈጥ አስተምሪው። ምክንያቱም ትናንትና ምን እንሄዳለን ሲሉ እቃችንን አውጥተን ሰጥተናቸዋል። እንዴ አስቀምጡልን፣ የሁለት አመት ተኩል ደግሞ እኛ ሰው የለንም ነው። እኔ ኃይለኛ ኃይለኛ የሚሉኝ እኮ ሀቁን ስለማዋራ ነው። እሷ ማለት ደግሞ መጥታ ቤቴ እኔ ከአንቺ ባል ጋር ተጋድም ያለው ብላ የመሰከረች ነች። በራሷ እኔ ልተውልሽ ስላት አይ አለች። እኔ ደግሞ የጋብቻ ወረቀት አለኝ። እሷ ማን ነች? ከትልቅ ሴትዮ ጋር ሲጀመር፣ ሰክሮ የተኛ ሰውዬ ሲጀመር፣ አንድ ፍሬ ልጆች ነን እኛ። ለዚህ ሁሉ ግን በጣም ከባድ ነው። አብሪ ኢንቫይት አርጊሻለሁ፣ ቪዲዮ ሌላ አቡ፣ በትልቁ አድርግኝ በፈጠረሽ እኔ በትልቁ አድርግኝ። ና በደንብ ስሚኝ እሺ። እየሰማንሽ ነው። ይኸውልሽ አማን፣ እኔ ጋር ሲመጣ የታክሲ ታውቂያለሽ፣ የታክሲ አንድ ድርሃም አልነበረውም። ልጅን ይሳኛ ሜንን ማለት ነው የሁለት አመት ተኩል ደመወዝ በፍርድ ቤት ነው። እኔ ፍርድ ቤት ከስሸው እንባ እንባ የተደበደብ ነው አለ ልክ ልሻለው አቡ ለምን አንተ ትነገረኝ? ማነው ይሄ? ትደርሳለህ። ምስር ማለት ትናንት የመጣች ሰራተኛ ውሸታም፣ በብሄር ልታባሉ፣ በሃይማኖት ልታባሉ፣ የኢትዮጵያ ሕዝብ ለኛ የለም፣ የለም።

ምንም አማራጭ የለኝማ። እኔ ልጄን ራዊ እዚ ለዚህ ሀገር መንግስት መስጠት አልችልም። ራና ዌ ትሆናለች። ልጅሽ ህገ ወጥ ትሆናለች። አንቺም ፎርቨር ትከነስ ብዙ አመት የመስራት ህልም ስላለሽ ነው ኢቃማ ያትሰራሽ ዋለ። እኔም ለዛ ነው ያሰራ ዘጠኝሽ ድርሃም ከፍዬን ያሰራት ቃማ ራሱ ድርሃም ከፍለሽ ያሰራሽ ብዙ አመት የመስራት አላማ ስላለሽ ነው ህልም ስላለሽ ነው አይደል? በጣም ስለዚህ ያህል ምሽ ገደል እንዳይገባ እንትን በይ አገር ቤት ሄደሽ ወልደሽ ልጅሽን ለእናትሽ ሰጥተሽ ነይ። እንዴ ሰው እንዴት ከህገ ወጥነት ወደ ህጋዊነት ዘጠኝ ሺህ ድርሃም ከፍሎ ይቃማ አሰርቶ በህገ ወጥ ወልዶ ብሎክ ተደርጎ ከዚህ ሀገር ይወጣል? ይሄ ኮ ታጥቦ ጭቃ ማለት ነው። ኪሳራ ነው፣ ትልቅ ኪሳራ ነው ላንች። ስለዚህ አስቢበትና ሀገርሽ ገብተሽ እኛ ጠይቀናል። ሚስቱ ነኝ ያለችው አሁን የቀረበችው ስልኳን የልክልሽ አለው። እኔ ነኝ የሰጠው አሁን አደለ። ስልኳን የልክልሽ አለው። እሷ እህቱ ሐቡዬ በጣም እያለቀሰች ልጅ አለች ደብቂልኝ። ምን አለ አሚን ዲዛይን ሽርሙጥና ህቴን አሰርታ ነው የምታበላት ብሎ ነው የተናገረው። ይኸው መቅደስ አለች መቅደስ መናገር አችልም መቅደስ ምንም ማውራት አችልም። ሀቡ እኔ እዚህ ጋር ሀቡ ማርያምን፣ የሀያ አምስት አመት ወጣት ነኝ የምመስለው፣ ግን የአርባ አምስት አመት ወጣት ነው። ሚስቱ ክፉ ነች፣ ሚስቱ ክፉ ነች። ለምን ከሷ ጋር አንድ ቤት ስለሚሰሩ አማን ዲዛይን አንደኛ ነው። እሱ ቤት ይሄንን አረገች ተብዬ ነው ሀቡኔ የተጠላሁት። ፍቅር ዲዛይን መቷ አራሳ አላየኝም እስኪል ሲያቀኝ ራሱ ለሷ ሲያብር ነበረ። ሰጠ እኔ አሁን እንትን በጣም ስለደከለኝ፣ እባካችሁ እንዚህ ጃላን በጣም ደከለኝ። አስታውሰው ያመኛል። አስታውሰው በጣም አለብኝ። እኔ ቤትስ ከተጀመረ በመጨረሻ አጣርቼ አምጣችን ውጤቱን አብረን ነው አለው። ይቅርታ የሚጠይቃት አለብኝ፣ ይቅርታ ይጠይቃል። ሁሉም ነገር ይጣራል። ስለዚህ አንተም ማስረጃዎችህን ሰብስበህ ይዘህ ና እሺ። እኔም በውስጥ ማስረጃ የሚልኩልኝ ሰዎች አሉ፣ ይላኩልኝ። አንተም ማስረጃዎቹን፣ የሰው ምስክሮቹን ሰብስበህ ይዘህ ና። ሁላችሁም፣ መቅደስም፣ ሶሊያናም። ይኸውልሽ መቅደስ፣ አንቺ በጣም ፈሪ ነሽ። አትፍሪ። ምንም ማንም ሰው ኢማራት ላይ አንቺ ምንም ወስደሽ፣ ኢትሳላት የዚህ ሀገር ነው። ኢትሳላትም ሆነ ከሰሽ የደወለው ሪኮርድ ይደረጋል፣ እያንዳንዱ ጥሪ እኔ እኮ ስለማላውቅ ነው የምፈራህ። እልክልሻለሁ፣ ኢሞ ላይ ምናምን ይደወሉልኝ፣ እንልክልሻለሁ እሱን እደውልላቸው ምናምን እያለ የሚያስደውልብኝ እሱ ስለሆነ ሌላ ማንም በቃ አትፍሪ። ማንም ምንም ማያደርግሽም። ሀቅ ካለሽ አትፍሪ። ሀቅ ያለው ሰው መፍራት የለበትም። ብቻ እኔ ሁላችሁም ከጎን እንድትሆኑ ብቻ ነው። በዚያ ከጎንሽ ነን፣ አትፍሪ፣ ከጎንሽ ነን። ሀቅ ካለሽ እኛ ከጎንሽ ነን። ምንም የሚያስፈራሽ ነገር የለም። ምንም፣ ማንም ማንንም አይነካም። ያው ያስፈራራኝ ምናምን ስለሆነ ለዛ ነው። ይቅርታ፣ ምንም አትፍሪ አትፍሪ። ደግሞ ስልክሽን የሆነ አፕሊኬሽን ልክንሻለው አውቶማቲክ ሪከርድ የሚያደርግ እያንዳንዱ የሚደወለውንም አንቺ የሚደውዩንም ስልክ ሪከርድ የሚያደርግ አፕሊኬሽን አለ። ዋትሳፕ ላይ ሰራተኛ መክሰስ ይፈልጋለው። የደማሁት አለ ጥርሴ ጌጡ የታሰረ ነው። ጌጡ ይወልቋል። ሲደበድቡ የነበረ በዛን ሰዓት ምስር የምትባለው አልነበረችም። እሷም አልነበረችም ነበረችም። ይሄ ውሸት ነው። አማንን ዘግተውት ቆልፈውት አንድ ቤት ሲውሉ የት ሄደ ብዬሽ፣ እኔ ልብ መርፌ ነበረኝ ልቤ ኬዝ ማለት ነው። ሐኪም ቤት ውሎን። ከዛ ማንቀረ እባክሻ ማንቀረ እላታለሁ ለምትሰራ ለምትሰራልኝ ልጅ ማለት ነው። የት ሂዶ ነው የት ሂዶ ነው ስንደውል ስልኩ ዝግ ነው። አማን ዘግተው ያስፈራሩት ቦይዝ የቀዳቸው ሊከርድ አለ እሱን እልክልሻለሁ፣ ኬዙን እኔ ቅድም የላኩልሽ ወረቀት ብትጣቂ አይደለም የኬዙ እሷ ባታወጣው የፍቅር ጉር ዛሬ አይወጣም ነበረ። እኔ ነኝ የፍቅር እኔ ነኝ። እኔ ሀቡ ምን አለ መሰለሽ አማን ያክስቱ ልጅ ነው አማን ላክስቱ ደውሎ ለመቅደስናት ለኔ ደውላ በጣም እያለቀሰች ነው። በጣም ነው የሚሰድበኝ ልጅ አይሰማኝም። አንድ ልጅ ነው ያለችኝ። አንዲት ደሞ እሷ የምታውቃት እህቱ ሚስቱ ነኝ ያለችው አሁን የቀረበችው ስልኳን ነው ልክልሻለሁ። እኔ ነኝ የሰጠው አሁን አይደለም ስልኳን የልክልሽ እሷ እህቱ ሀቡዬ በጣም እያለቀሰች ልጅ አለች ደብቂልኝ። ምን አለ አሚን ዲዛይን ሽርሙጥና እህቴን አሰርታ ነው የምታበላት ብሎ ነው የተናገረው። ይኸው መቅደስ አለች መቅደስ መናገር አችልም መቅደስ ምን ማውራት አችልም። ሀቡ እኔ እዚህ ጋር ሀቡ ማርያምን የሀያ አምስት ዓመት ወጣት ነኝ የምመስለው፣ ግን የአርባ አምስት ዓመት ወጣት ነው። ሚስቱ ክፉ ነች ሚስቱ ክፉ ነች። ለምን ከእሷ ጋር አንድ ቤት ስለሚሰሩ አማን ዲዛይን አንደኛ ነው እሱ ቤት ይሄንን አረገች ተብዬ ነው ሀቡ ኔ የተጠላሁት። ፍቅር ዲዛይን መጥቶ አራስ አላየኝም እስቲል ሲያቀኝ ራሱ ለሷ ሲያብር ነበረ። እስቲል ሲያቀኝ ለልጅሽ ወተት አላለኝም። ሀቡ ጎረቤት እኔ ያቀርብልሻለሁ። አከራዬ ሳዳ ሲጎልብኝ ወተት የልጄ ትገዛልኛለች፣ ዳይፐር ትገዛልኛለች። ያ ማን ደሞዝ የት አለ? ሀቡ ንገሪኝ። እኔ እኔ ነኝ አሁን። እኔ የሁለታቸውን ኬዝ እኔ ይዝልሻለሁ፣ የባሌን ኬዝ እኔ ይዝልሻለሁ። ብዙ ልጆች መረጃ አላቸው ይቀርባሉ አይቀርቡም ለምትይው ይቀርባሉ። ሀዊ ዲዛይን አለች። በጣም ብዙ ዲዛይነሮች እሱ ቤት የተገፏሉ፣ በግፍ የተገፏሉ፣ በግፍ የተቀጠቀጧሉ። ዛሬ ሕዝብ ሲነሳብኝ አይታ ነው። እሷ እኛ ቤት ትናንትና ዲፖርት የራቁት ፎቶ ይዞ የባልና የሚስት የራቁት ፎቶ ይዞ ሊያስፈራራ ለሞከረው ሰው ሄዳ ስላወራች ጉዳቸው ወጥቷል። እኔ ምንድን አደረኩ መሰለሽ አቦ፣ እቃችንን ወስዷል። እቃችንን ይመልስልን በዚህ ካሜራውን አሁን እኔ አስከፍተዋለሁኝ። ለምን እኛን የሰጠነው ለምን ሌላ ሰው ከሚበላው ቤተሰብ ነው እኔ ነኝ አልኩት ለባሌ። በቃ ይብላው እነ መሲ እነ ሳሪ፣ እኔን ዲፖርት አስደረገው፣ ከሚበላው ቤተሰብ ይብላው ነው ያልኩት። ለምን ሀቡ እንደዛ እንዳልኩ ታውቂያለሽ። ከና ማን እኔ ወልጃለው። ማማን ታውቂያታለሽ። አራሱኝ ደም እየዘራው፣ አንቺ ታውቂኛለሽ። በዛስ ጠባብ ቤት አስተሸኛና አቡዬ አስታወሽኝ፣ እህቴ በዛች ጠባብ ቤት እያለቀስኩኝ አይተሻታል። አሁን ደግሞ የአማን ሚስት እኔ ምን አደረግኩኝ? እኔ እናቴ ሟች ነች፣ አቡ ሰርቼ መኖር ፈልጋለው ፈልጋለሁ። ልጅን እራሴ ነኝ አሳደግኳት፣ ማንም አይረዳኝም። ያም ያም ያም ተነሳብኝ፣ የእኔ ብር ሰው በልቶብኛል፣ የአገር ሰው እነዛ፣ እኔ ስጮህ አልሰማም። ስለዚህ ለዛ ነው ፍትህ፣ ላቡ፣ ፍትህ፣ ፍትህ፣ አቡ፣ ፍትህ። ካመጡት ደግሞ ጉዳዩን አሁን እኔ በሽምግልና ምናምን እያለች ነበር ቅድም እህቴ ሮዛ በሽምግልና አልሄድም። ሕግ ዳኘኛል። ዲፖርትም ስታስደርገን እኛ ወንጀለኛ ሰው ገለን ከሆነ ዲፖርት ሲያስደርጉን እናያለን። በዚህ አጋጣሚ የምነግርሽ ሀቡ ሲኒ አይዲ ልካው ቤታችን ሎኬሽን አላቸው። ይሄው የሳራ ሱቅ እዚህ ጋር ነው። ይሄው እዚህ ጋር ነን መቱነን። ሲኒ አይዲ ልካ ብያዝ ሀቡ ይሄው ነግሬያቸዋለሁ። በዚህ ሁሉ ሕዝብ አስራ አንድ ሺህ ሕዝብ መያዝ አልችልም እኔ ለምን ቤት ውስጥ ነው የምሸጠው እኔ ብቻ አይደለሁም ቤት ውስጥ የምሸጠው። ብዙ ሀበሻዎች በጣም ቤት ውስጥ ነው የሚሰጡት። ይሄንን ጉዳይ እንት ትጅል የሚፈልገው ለዚህ ነው። እሸከ ችግር የለውም። አማን ጥፋት ካለበት ይቀጣል በጥፋቱ በወንጀሉ። እኔም ጥፋት ካለብኝ በጥፋቴ በወንጀሌ። ግን የአማን የሁለት ወር የስድስት ወር ደመወዝ የመቅደስ መቅደስ ቤቱ ልንገርሽ፣ ሮዛ ቤት ያሉት ጠጉር ቤቶች አወሩሻል። መቅደስ ሄዳ ያወራችሁ ማለት ነው። ልንገርሽ፣ አገር ያውቃል።